ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ጥቅምት 19 2018 ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁኑ ሰዓት ጀምሮ ለእናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የክብር ግብዣችን ነው። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርት ሀቢ መረጃችን ስናልፍ የኢትዮጵያ ዋንጫን ቀዳሚ እናደርጋለን። የኢትዮጵያ ዋንጫ የ2018 ዓ ም የውድድር ዘመን በጅማ ና በሐዋሳ ሰው ሰራሽ ስቴዲየም ዛሬ መከናወን ጀምሯል። የተለያዩ ጨዋታዎች እየተከናወኑ ነው የሚገኙት። እረፋን ላይ የተደረጉ ጨዋታዎች ተከታይ ውጤቶች ተመዝግቦባቸዋል። በዚህም መሰረት አቃቂ ክፍለ ከተማን ከነቀምቴ ከተማ ጋር ያገናኘው ጨዋታ በአቃቂ ክፍለ ከተማ አንድ ለባዶ አሸናፊነት ፍጻሜውን አግኝቷል። የሁለቱ ቡድኖች ጨዋታ ዜሮ ለዜሮ በሆናቸው ውጤት ነበር እስከ ዘጠና ደቂቃ ድረስ ዮሐንስ የተጓዘው ዘጠናኛው ደቂቃ ላይ ወደ መለያ ምት ያመራል ተብሎ ሲጠበቅ፣ የሁለቱ ቡድኖች ጨዋታ ብሩክ ተስፋዬ አቃቂ ቃሊቲ ክፍለ ከተማን አሸናፊ ያደረገ ብቸኛ ግብ ዘጠናኛው ደቂቃ ላይ ከመረብ በማሳረፍ በእንግዲህ በውድድር ዓመቱ እንዲቆይ ወደ ቀጣዩ ዙር እንዲያልፍ ያስቻለውን ወሳኝ ግብ ነው ከመረብ ማሳረፍ የቻለው ማለት ነው። በዚሁ ስቴዲየም ሌላ ጨዋታ ተደርጓል። እንደዚሁ ቦሌ ክፍለ ከተማ ከንብ ጋር ያደረጉት ጨዋታ ዜሮ ለዜሮ በሆናቸው ውጤት ተጠናቋል ማለት ነው። በጅማ እንደዚሁ ስቴዲየም የተደረገውን ጨዋታ ደግሞ ስንመለከት ደሴ ከተማ ከመንጌ ቤሊሻንጉል ጋር ያደረጉት ጨዋታ በመንጌ በ ደሴ ከተማ ሁለት ለባዶ አሸናፊነት ተጠናቋል ደሴ ከተማዎችን አሸናፊ ያደረጉትን ሁለቱን ግቦች ከማል ሀጂ ና እንደዚሁ አማኑኤል ግዛቸው ከመረብ ማሳረፍ ችሏል አምሳኛው ና ስልሳ ሰባተኛው ደቂቃ ላይ ደሴ ከተማ ባለፈው ዓመት ወደ ኢትዮጵያ ፕሪምየር ሊግ ለማደግ እንግዲህ በፕሌይኦፍ የመጨረሻውን ጨዋታዎች ድረስ መጓዝ የቻለበትን ውጤት እናስታውሳለን አራተኛ ደረጃም ይዞ ማጠናቅቆ የሚታወስ ነው ማለት ነውና አሁን በኢትዮጵያ ዋንጫ ደግሞ ወደ ቀጣዩ ዙር ያለፈበትን ውጤት ማስመዝገብ ችሏል በጅማ ና ሀዋሳ ሰው ሰራሽ ስቴዲየም ነገና ከነገ በስቲያም እንደዚሁ የአንደኛው ዙር ወሳኝ ጨዋታዎች የጥሎ ማለፍ ክስተቶችን የምንመለከትበት ሂደት ይኖራል ማለት ነውና ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን በቀጥታ እናምራለን። ከአትሌቲክሱ መንደር የተሰማ መረጃ እያየን ነው የምንገኘው። አትሌት ልቅና አምባው ወደ ዜግነቷን ስለመቀየሯ እየተገለጸ ነው የሚገኘው። ኢትዮጵያዊቷ አትሌት 27 ዓመቷ ላይ ትገኛለች። በ10 ሺህ ሜትር እና እንደዚሁም ደግሞ በግማሽ ማራቶን ያስመዘገበችው ውጤት አሁን ድረስ እንግዲህ በትልቅነቱ ይነሳላታል። በተለይ በ10 ሺህ ሜትር 2940 የገባችበት ሰዓት በአትሌቲክስ ሕይወቷ በትልቅነት የተመዘገበላት የሰዓት ሪከርድ ነው። ከዛ ባሻገር በግማሽ ማራቶን ደግሞ 1፡04፡44 በመግባት እንደዚሁ ወሳኝ አትሌት መሆኗን ከዚህ ቀደም ተመልክተናል። በተለይ በግል በሚደረጉ ውድድሮች ላይ ማለት ነው። አሁን እንግዲህ ለዜግነት መቀየሯ እንደ ምክንያት የተጠቀሰው የኢትዮጵያ አትሌቲክስ ፌዴሬሽን ወይም ደግሞ ብሔራዊ ቡድኑ ላይ ያለመካተቷ ነው የሚሉ መረጃዎች እየወጡ ይገኛሉ። እኛ ሁኔታውን ለማጣራት ወደ አትሌት ልቅና አምባው እንግዲህ ስልክ ደውለን ነበር፣ ነገር ግን አልተሳካም። ምላሽ ማግኘት አልቻልንም። በሚቀጥሉ ቀናቶች ግን ይህንን ጉዳይ በተመለከተ አትሌቷ የምትለውን ነገር እንሰማለን። ምክንያቱም ለቀሪ ኢትዮጵያውያን አትሌቶችም ችግሩ ወይም ደግሞ ከምን እንደመነጨ እጅግ በጣም ጥሩ ነው ብለን እናስባለን። ለመፍትሄው ማለት ነው። እና ከዚህ ቀደምም አትሌቷ ወደ ኳታር ዜግነቷን ለመቀየር እንደዚሁ በሂደት ላይ እንደነበረ ተመልክተን ነበረና፣ የተለያዩ ጉዳዮች ሲነሱ ነበረ። ከዚህ ከዜግነት መቀየር ጋር በተያያዘ ማለት ነው። አንዳንድ አትሌቶች ቅሬታ ውስጥ እንደሚገኙ በብሔራዊ ቡድን ምርጫ ላይ እንደዚሁ አብዛኞቹ በቤተሰቦቻቸው ስለሚሰለጥኑ እንግዲህ አድሎ እንዳለ፣ ለብሔራዊ ቡድን ለመመረጥ ችግር እንደሚገጥማቸው እንደዚሁ ሲገለጽ ነበረ እና ይህንን እንግዲህ ለመፍታት አሁን የመጣው አመራር የተሻለ ነገር ይሰራል ብለን እናስባለን። የጽህፈት ቤቱ ኃላፊ አዲስ ናቸው። አሁን በቅርቡ ነው የተሾሙት ዶክተር አመንሲሳ ከበደ ማለት ነው። ከዚህ ቀደም በኢትዮጵያ ስፖርት አካዳሚ በዋና ዳይሬክተርነት የምናውቃቸው አሁን ወደ ኢትዮጵያ አትሌቲክስ ፌዴሬሽን እንደዚሁ የጽህፈት ቤት ኃላፊ ሆነው በቅርቡ መጥተዋል እና እነዚህ አይነት ጉዳዮችን ይመለከታሉ ብለን እናስባለን። ከዚህ ቀደም አትሌት ወጣቷ አትሌት እንግዲህ በዓለም ሻምፒዮን የውድድር መድረክ ላይ ተመልክተናታል። በቅርቡ በቶኪዮ በተከናወነው ማለት ነው መዲና ይሳም ከዚህ ከዜግነት መቀየር ጋር በተያያዘ የተወሰኑ መረጃዎች ሲወጡባት እንደነበረ እናስታውሳለን። እና ኢትዮጵያ አትሌቲክስ ፌዴሬሽን ላይ ያለው አሰራር ምን ይመስላል? ለአትሌቶች ምቹ ነው ወይ? አትሌቶች እውነት የብሔራዊ ቡድን ውድድራቸውን የሚያደርጉት በብቃታቸው ነው? አሊያስ ደግሞ እንደሚባለው አድሎ እየተደረገባቸው ነው? ዘርና የተለያዩ ጉዳዮችን ትኩረት ያደረጉ ነገሮች እዛ ቤት ውስጥ ይሰራሉ የሚለውን ነገር እንግዲህ በቀጣም በቀጣይ እኛም ባለሙያችን አናግረን ደግሞ ተገቢው ምላሽ ይዘን የምንመጣ ይሆናል። አሁን ግን በርካታ የመረጃ ምንጮች እንደሚጠቁሙት አትሌት ልቅና አምባው ወደ ስፔን ዜግነቷን መቀየሯ እየተነገረ ነው የሚገኘው። እንግዲህ አልቤርቶ ጋርሲያ ይሰኛል ያገኙት መረጃ ባለቤቷ የውጭ ሀገር ዜግነት ያለው ነው፣ እሱም ስፔናዊ እንደሆነ ተገልጿል። እና በቀጣይ በምን አይነት ሁኔታ ውስጥ ነው አትሌቶች እንደዚህ አይነት ውሳኔ ለመወሰን የደረሱት? እንግዲህ እድሜዋ ወደ 27 ደርሷልና በእንደዚህ አይነት ሁኔታ ውስጥስ መዝለቅ እንችላለን ወይ? አሁንስ እየራቀን ያለው ውጤት አንደኛው ማሳያ ይሄ ሊሆን ይችላሉ የሚሉት ጉዳዮች እንግዲህ እነሳሉ ማለት ነው። በቀጣይ እንመለከተዋለን። ክቡራትና ክቡራን ተመልካቾቻችን እንግዲህ ቆይታችሁን ከናሁ ቴሌቪዥን ጋር እያደረጋችሁ ናሁ ስፖርትን እየተከታተላችሁ ነው ያላችሁት እጅግ በጣም እናመሰግናለን። መሰግናለን ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ የምናመራ ይሆናል። አብራችኑ ነው ካሽጎ የትኛውም አለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን፣ ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርት አብይ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የውጪ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረሰ ነው ቆይታ የምናደርገው። የእንግሊዝ ካራባው ካፕ የአራተኛ ዙር ጨዋታዎች ትላንት ምሽት ጅማሯቸውን አድርገዋል። ዛሬ የሚጠበቁ ጨዋታዎች ደግሞ እንደዚሁ በእንግሊዝ የተለያዩ ስቴዲየሞች የሚከናወኑ ነው የሚሆነው። ምሽት አራት ሰዓት ከ45 ላይ በኩል ተመሳሳይ ጊዜ ሶስት ጨዋታዎች ይደረጋሉ። ምሽት አምስት ሰዓት ላይ ደግሞ በ15 ደቂቃ ዘጊቱ የሚደረገው በሴንት ጀምስ ፓርክ ስቴዲየም ኒካስል ዩናይትድን ከቶተንሃም ሆትስፐርስ ጋር የሚያገናኘውም ጨዋታ እንደዚሁ ይጠበቃል አስቀድሞ ወደሚደረጉት ጨዋታዎች ግን እንለፍ እንግዲህ ዛሬ ስዋንሲ ሲቲ ከማንቸስተር ሲቲ ጋር ጨዋታቸውን የሚያከናውኑ ነው የሚሆነው ማንቸስተር ሲቲ እንግዲህ በሊጉ ሽንፈት ማስተናገዱ የሚታወስ ነው ባልተጠበቀ ሁኔታ በአስተን ቢላ ለባዶ በሆነ ውጤት በሳምንቱ መጨረሻ ቀናት ተሸንፏልእና ከሊጉ መሪ ክለብ አርሰናል ጋር ያለውም የነጥብ ልዩነት ወደ ስድስት መስፋቱን እናስታውሳለን አሁን እንግዲህ በዚህ በ ሊካፕ ወይም ደግሞ በካራባው ካፕ የውድድር መድረክ ላይ ወደ ኳርተር ፋይናሉ ወደ ሩብ ፍጻሜው ለማለፍ እንግዲህ ዛሬ ወሳኝ ጨዋታውን ያደርጋል። ከስዋንሲ ዩኒቨርሲቲ ጋር የሚያደርገው ጨዋታ ይጠበቃል ማለት ነው። ሌላኛው በዚሁ ሰዓት የሚደረጉ ጨዋታዎችን ስንመለከት እንደዚሁ አርስናል አለ አርስናል ከብራይተን በኤሜሬትስ ስቴዲየም የሚያደርጉትም ጨዋታ ትልቅ ትኩረትን አግኝቷል። አርስናል በጥሩ ቁመና ላይ ይገኛል። ብራይተን ደግሞ በሳምንቱ መጨረሻ ቀናት ከዩናይትድ ጋር በኦልትራፎርድ ስቴዲየም የሊግ ጨዋታውን አከናውኖ አራት ለሁለት በሆነ ውጤት መሸነፉ የሚታወስ ነው እና ትልቅ ቡድኖችን ግን ሲገጥም እንደ ሁልጊዜም ብራይተን በዛሬ ምሽቱን ጨዋታ የአርስናል ከባድ ተፋላሚ ሊሆን እንደሚችል እየተነገረ ነው የሚገኘው በምሽቱ ጨዋታ እንግዲህ የምሽቱን ጨዋታ አስመልክቶ አሰልጣኝ ሚካኤል አርቴታ ፕሬስ ኮንፈረንስ ሲያንስ ነበረው። የተጎዱ የቡድን ዜናዎችን በተመለከተ እንደዚሁ አጠቃላይ የቡድኑን ሂደት አሁናዊ የሚገኝበትን ሁኔታ እንደዚሁ ለሚዲያ አካላት ይፋ አድርጓል ማለት ነው በዚህም መሰረት በምሽቱ ጨዋታ ላይ ተጠባባቂ ወንበር ላይ ለነበሩ እድል ይሰጣል ተብሎ ይገመታል። በዛሬው ጨዋታ ላይ ማለት ነው። ይህንንም ያረጋገጠበት አጋጣሚ አለና ወጣት ተጫዋቾች አርስናል የስኳድ ዴብስ አሁን ላይ ያለበት ሁኔታ እጅግ በጣም አስተማማኝ መሆኑ ይታወቃል። ና እነዚህን ተጫዋቾች የቋሚ አሰላለፍ ውስጥ ያካትታቸዋል ተብሎ ይጠበቃል ማለት ነው። በዛሬ ምሽቱ ጨዋታ ላይ እንግዲህ ወሳኝ ወሳኝ ተጫዋቾችን በጉዳት ምክንያት የሚያጣ እንደሆነ ነው አሰልጣኝ ሚካኤል አርቴታ የገለጸው ማለት ነው። የኋላ ደጀ ናቸው ፈረንሳዊ ኢንተርናሽናል ዊሊያም ሳሊባ በዛሬው ጨዋታ ላይ በጉዳት ምክንያት ለቡድኑ ግልጋሎት እንደማይሰጥ እንደዚሁ ተገልጿል። በሌላ በኩል የፊት መስመር ተጫዋቹ እንደዚሁ ብራዚላዊ ኢንተርናሽናል ገብርኤል ማርቲኔሊም ለምሽቱ ጨዋታ ዝግጁ ያለመሆኑ እየተገለጸ ነው የሚገኘው እና ትሮሳርድ ምናልባት በቋሚ አሰላለፍ ውስጥ ሆኖ ጨዋታ የሚጀምርበት ሂደት እንዳለ እየተነገረ ነው የሚገኘው ማለት ነው። እና የምሽቱ ጨዋታ በጣም ተጠባቂ ነው። አርሰናል እንግዲህ ዋንጫ ጥያቄዎችን ለመመለስ በዘንድሮ ዓመት በጥሩ ቁመና ላይ ነው የሚገኘው አንደኛ እንግዲህ ሊካፕ ነው። ሊካፕ ወደ ሩብ ፍጻሜው ለማለፍ ከባድ ትንቅንቅ ያደርጋል ተብሎ ይጠበቃል። በመጀመሪያው ጥሎ ማለፍ 16 ላይ በነበረው ጨዋታ እንግዲህ ፖርት ቫሌን ሁለት ለባዶ በሆነ ውጤት እንደዚሁ አሸንፎ መመለሱ የሚታወስ ነው እና ይህንኑ አሸናፊነቱን ለማስቀጠል በቡድን ውስጥ አሁን እየታየ ያለው ደጋፊዎችን እያስደሰተ ያለው የአሸናፊነት መንፈስ ዛሬም በኤምሬትስ ስቴዲየም ሊደገም እንደሚችል እንግዲህ ከወዲሁ ቅድመ ግምት ተሰጥቶታል፣ የአሸናፊነቱ ማለት ነው ለአርስናል። በዚሁ ሰዓት ላይ ሌሎች ጨዋታዎች ይደረጋሉ። የመርሲሳይዱ ክለብ ሊቨርፑል በሜዳው አንፊልድ ሮድ እንደዚሁ የደቡብ ለንደኑን ክለብ ክሪስታል ፓላስን የሚያስተናግድበት ጨዋታ ትልቅ ትኩረት እንስቧል። እንግዲህ ክሪስታል ፓላስ ሲነሳ ሊቨርፑል በተከታታይ ጨዋታዎች ላይ እንዲሸነፍ መንሴ የሆነው እና የተሸናፊነትን በር የከፈተበት ክሪስታል ፓላስ ነው እና ከዚህ ጋር ተያይዞ ዛሬም ቀላል ግምት ይሰጠዋል ተብሎ አይጠበቅም። በሊጉ ሁለት ለአንድ በሆነ ውጤት ማሸነፋቸው የሚታወስ ነው። ከዛም ባለፈ በነበራቸው ግንኙነት እንደዚሁ ክሪስታል ፓላሶች ለሊቨርፑል በጣም ፈታኝ መሆናቸውን በተደጋጋሚ እያሳዩ ነው የሚገኙትና ዛሬም የግላንሰለር ቡድን ትልቅ ግምት ተሰጥቶታል ማለት ነው። በተለይ የፊት መስመር ላይ ያሉት አጥቂዎች አይምሬ ናቸው እንደነ የመሳሰሉ ተጫዋቾች ግብ ሲያስቆጥሩ ተመልክተናል እና በዚህ ዓመት ኤዜ ቢለቅባቸውም ነገር ግን ተተኪ ተጫዋቾች እንዳላቸው ደግሞ በተግባር እያሳዩ ነው የሚገኙት። ያንን የኤዜን ክፍተት በሚገባ ሞልተውታል። በሳምንቱ መጨረሻ ቀናት በአርሰናል አንድ ለባዶ በሆነ ውጤት ቢሸነፉም ነገር ግን እስከ መጨረሻው ደቂቃ ድረስ የነበራቸው ፉክክር ግን እጅግ በጣም የሚደነቅ እንደነበረ ተመልክተናል። ዛሬም እንግዲህ በአንፊልድ ሮድ ይህንን ብዙ ጨዋታ ያሳጣውን ብዙ ነጥብ ያሳጣውን ክፍተቱን በደንብ ያጋለጠውን ቡድን ድባቅ ለመምታት እንግዲህ ሊቨርፑል ውስጥ ለመዘጋጀታቸው ነው እየተገለጸ የሚገኘው። ወደ አሸናፊነታቸው ለመምጣት ማለት ነውና አሰልጣኝ ሃርም ስሎት የዛሬውን ጨዋታ ዝግጁ መሆናቸው ተናግሯል ማለት ነው። ሌላ ጨዋታ እንደዚሁ በዚህ ሰዓት ይደረጋል። በሞሎኒክስ ስቴዲየም የሚደረገው የወልቨር አንበተን ወንድረስና የቼልሲም ጨዋታ ትልቅ ትኩረትን ስቧል። ወልቨር አንበተን ወንድረስ በዘንድሮው ዓመት በጣም ደካማ ጉዞ እያደረገ ይገኛል። በሊጉ እስካሁን ድረስ አንድም ነጥብ ማስመዝገብ አልቻለም። ካደረጋቸው ዘጠኝ መርሃ ግብሮች በዘጠኙም ጨዋታ እንደዚሁ አንድም ጨዋታ ማሸነፍ ያልቻለበትን አጋጣሚ እየተመለከትን እንገኛለን ማለት ነው። ቼልሲም ከሽንፈት መልስ ነው ይህን ጨዋታ የሚያደርገው ማለት ነው። በእርግጥ ሊያም ዴላፕ ከጉዳት እንዳገገመ ለሰማያዊቹ ጨዋታ ለማድረግ ዝግጁ ስለመሆኑ እየተገለጸ ነው የሚገኘው። ይሄ በቼልሲ ቤት ጥሩ ነው። አዲስ የክለቡ ፈራሚያቸው ከዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ያመጡትም ሊያንድሮ ጋር ናቸውም በጥሩ ሁኔታ ነው ግብ አስቆጥሮላቸዋል። በሳምንቱ መጨረሻ ቀናት ምንም እንኳን ቢሸነፉም ማለት ነው ና በዛሬውም ጨዋታ ላይ የሆነ ነገር ይጠብቃሉ። ከሱ ሌላ እንደዚሁ በ15 ደቂቃ ዘግይቶ ጨዋታ ጅማሮ የሚያደርገው በሴንት ጀምስ ፓርክ ስቴዲየም የሚደረገው የኒውካስል ዩናይትድ እና የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስም ጨዋታ እንደዚሁ ተጠባቂ ነው ነው በጥሩ ፎርም ላይ ይገኛሉ። ዶሮዎቹ ማለት ነው ዛሬ በሚያደርጉት ጨዋታ ይህንን እንቅስቃሴ እንመለከታለን። ኒውካስል ዩናይትድ የወቅቱ የካራባው ካፕ ሻምፒዮና እንደሆነ ይታወቃል። ከሰባ ዓመታት በኋላ አምና የዚህን የመድረክ የዋንጫ ክብር ሊቨርፑልን በማሸነፍ ማንሳቱ የሚታወስ ነው እና አሁን ዘንድሮም ረጅም ጉዞ በዚሁ መድረክ ላይ ለመጓዝ ከፍተኛ ጥረት ያደርጋሉ ተብሎ ነው እየተጠበቀ የሚገኘው ማለት ነው። ወደ ሌሎች ስፖርታዊ መረጃዎቻችን እናመራለን። አጫጭር ስፖርታዊ መረጃዎችን ወደ እናንተ በማድረስ ነው የመረጃ ሰዓታችንን የምናጠናቀቀው ማለት ነው። ይህንንም ተከትሎ እንግዲህ በቅርቡ አሰልጣኙን ያሰናበተው የሴሪያው ክለብ ዩቬንቱስ አዲስ አሰልጣኝ ለመሾም ስለመስማማቱ እየተገለጸ ነው የሚገኘው። ሉቺያኖ ስፓሌቲ ቀድሞ እንግዲህ የጣሊያን ብሔራዊ ቡድን እያሰለጠኑ ነበር። በቅርቡ ከጣሊያን ብሔራዊ ቡድን ጋር ከተለያዩ በኋላ ስራ አልነበራቸውም ወይም ክለብ አልተረከቡም ወይም ናሽናል ቲም ሌላ አልተረከቡም ነበር እና እኚህን አሰልጣኝ እስከ ውድድር አመቱ መጨረሻ ድረስ ለመሾም ስለመስማማታቸው ተነግሯል ማለት ነው። በቅርቡ እንግዲህ አሰልጣኝ ጆሴፍ ቱዶርን ማሰናበታቸው የሚታወቅ ነው። ከሰባት ወራት በኋላ ማለት ነው እና ይህንን የጀመሩትን ደካማ ጉዞ የበለጠ በውጤት ሊያድስላቸው የሚችለው ስፓሌቲ እንደሆነ አምኗል ማለት ነው። ይህን አሰልጣኝ ለመቅጠር ከስምምነት ላይ መድረሳቸው እየተነገረ ነው የሚገኘው ማለት ነው። ሌላ እንግዲህ አሰልጣኝ ፔፕ ጋርዲዮላ አርሰናልን በተመለከተ የሰጠው አስተያየት የበርካቶች መነጋገሪያ እየሆነ ነው የሚገኘው። ስፔናዊ ውጤታማው አሰልጣኝ አሰልጣኝ ፔፕ ጋርዲዮላ የአርሰናልን አሁናዊ አጫዋት ዘይን መከተል እንደሚፈልግ እንደዚሁ ገልጿል። አርሰናል አሁን እየተከተለ ያለውን በተለይ በአሰልጣኝ ሚካኤል አርቴታ ስር ያለፉትን ዓመታቶች እየተከተለ ያለውን አጫዋት የእግር ኳስ ቤተሰቡን የእግር ኳሱን ሊቃን ለሁለት ከፍሎ እየተመለከተ ነው ነው የምንገኘው ምክንያቱም ክለቡ ከቆሙ ኳሶች ወይም ሴት ፒስ የሚያስቆጥራቸው ጎሎች እጅግ በጣም ከፍተኛ መሆናቸውን ተከትሎ ይሄ የአርሰናል ተፈጥሯዊ ብራንድ አይደለም። አርሰናል መለያው ጨዋታዎችን አንድ ሁለት ተጫውቶ ጎልድሮስ የሚሄድ አዝናኝ ኳሶችን የሚጫወት ነው። በዛ ነው የሚታወቀው። ይሄ አርሰናል መታወቂያ አይደለም የሚል እንግዲህ ከፊል ወይም ጥቂት የማይባሉ የእግር ኳሱ ባለሙያዎች የአሰልጣኝ ሚካኤል አርቴታን ውጤታማነት በዚህ መንገድ መሆኑን ለትችት እየዳረጉት ነው የሚገኘው። እና አሰልጣኝ ፔፕ ጋርዲዮላ ግን ምንድን ነው የሚለው? ከአሰልጣኝ ሚካኤል አርቴታ አጨዋት ጋር በተያያዘ ወይም ደግሞ በቆሙ ኳሶች ውጤታማ መሆኑን ተከትሎ ብችል እኔም ብተገብረው ደስ ይለኛል፣ አንዱ የእግር ኳስ አጨዋት ዘዬ ነው እና እኔ ትችቱ ልክ ነው ብዬ አላስብም። አሁን አሁን የአሰልጣኝ ሚካኤል አርቴታን አጨዋወት ብዙዎች ስላልተሳካላቸው ነው እንጂ እየሞከሩት ይገኛሉ። አንዳንዶች የሚተገብሩበት መንገድ እንደ አሰልጣኝ ሚካኤል አርቴታ ለመሆን በጣም ያስቀኛል የሚል አስተያየት ሰጥቷል እና እሱም ቢከተለው ውጤታማ ካደረገው ሁኔታው ያናህል የወጣ ነገር አይደለም፣ የሚል እምነት እንዳለው ነው የገለጸው። ያው አሰልጣኝ ሚካኤል አርቴታ የፔፕ ጋርዲዮላ ደቀ መዝሙር እንደሆነ ይታወቃል። በምክትል አሰልጣኝነት ሲቲ ቤት እንደሰራና አብዛኞቹ ነገሮች ከአሰልጣኝ ፔፕ ጋርዲዮላ ጋራ የሚነጻጸሩ ናቸው። ነገር ግን ደግሞ የራሱን አጫዋት ነው ይዞ የመጣው ማለት ይቻላል። አርሰናል ቤት ያልነበረ የአሸናፊነት ሜንታሊቲ ያላብሷቸው፣ ከረጅም ዓመታት በኋላ እዚህ ደረጃ ላይ ያደረሳቸው አሰልጣኝ ሚካኤል አርቴታ ነው እና ብዙ አንጋፋ የአርሰናል ደጋፊዎች እንግዲህ እንደምትመለከቱት ብዙ ድጋፍ እየሰጡት ነው የሚገኘው። አሁን ላይ ክለቡን እያራመደ ያለበት ሁኔታ፣ ወደ ታላቅነቱ እየመለሰ ያለበት ሁኔታ በጣም እየተደነቀለት ነው የሚገኘው። የበለጠ ደግሞ በዋንጫ እንዲታጀብላቸው ይፈልጋሉና ይሄ አካሄዱ አሰልጣኝ ፔፕ ጋርዲዮላ ልክ ብሎ ልክ ነው ብሎ እንደሚያምን ነው እንግዲህ የገለጸው የአሰልጣኝ ፔፕ ጋርዲዮላን የአሰልጣኝ ሚካኤል አርቴታን አካሄድ እንደሚደግፍ ነው። እሱም ቢተገብረው ውጤታማ እንደሚሆንበት እየገለጸ ነው የሚገኘው ማለት ነው። አንደኛው ይሄ ነው። ከአጫጭር ስፖርታዊ መረጃዎቻችን የመረጃዎቻችን መካከል ማለት ነው። ሌላኛው ደግሞ አጭር መረጃ የሚወስደን አስገራሚ ነው። ብዙዎችንም ፈገግ ሊያሰኝ ይችላል። የቀድሞ መድፈኛ ሃሮን ራምሴ እንግዲህ ይሄ ዌልሳዊ ኢንተርናሽናል ውሻ ጠፍታበታለች እና ይቺን ውሻ ይዞ ለመጣ ወረታው ከፍ እያለ ነው የሚሄደው የሚል መግለጫ ሰጥቷል። እንደዚሁ ማለት ነው እና የሚወዳትን ውሻ ማጣቱ ከፍተኛ ከፍተኛ ሐዘን ውስጥ እንደከተተው እየተናገረ ነው የሚገኘው ሀሩን ራምሴ ማለት ነው። ከዚህ ቀደም እንግዲህ በአርሰናል ቤት እናውቀዋለን ከዛም ባለፈ ደግሞ ወደ ጣሊያኑ ክለብ ወደ ሴሪያው ክለብ እንደዚሁ ዩቬንቱስ አምርቶ ሲጫወት እንደነበረ ማስታወስ እንችላለን ማለት ነው። ይሄ በጣም ባለተሰጥኦ ተጫዋች አሁን ላይ በሜክሲኮ ነው እየተጫወተ የሚገኘው ማለት ነው እና ውሻው ከቤት ከወጣች ሶስት ቀናት አልፏታል። ጠፍታበታለች እና አስቀድሞ እንግዲህ ወደ 15000 ዶላር አካባቢ መክፈል እንደሚፈልግ የጠፋችበትን ውሻ ለሚያመጣለት ግለሰብ እንደዚሁ ወረታ ለመክፈል የገንዘብ ወረታ ለመክፈል እንደዚሁ ስለመዘጋጀቱ ሲገልጽ ነበረ። አሁን ደግሞ የተጠየቀውን ለመክፈል ስለመዘጋጀቱ ተናግሯል ማለት ነው። ሀሮን ራምሴ ከውሻው ጋር ያላቸውን ቅርርቦች እና ውሻው ለሱ ምን ማለት እንደሆነች እንደዚሁ በጣም በሚገርም ሁኔታ ተናግሯል። ብዙዎችን አመሰግናለሁ። ከተለያዩ ዓለማት የኔ አድናቂዎች በተፈጠረው ነገር እጅግ በጣም አዝነው ስልክ እየደወሉ እያጽናኑኝ ነው የሚገኘው። ነገር ግን ደግሞ እኔን ከማጽናናት ይልቅ መወዳት ውሻዬ እንድትመጣልኝ ቢያፋልጉኝ ጸሎትም ቢያደርጉልኝ የሚል አስተያየት ሰጥቷል ማለት ነው እና እንግዲህ የውሻ ፍቅር በዚህ በሀገር ቤት እንመለከታለን። ይህን ናህል ነው ማለት ነው እና ራምስድል ወደ ቀድሞ ፈገግታዬ እንድመለስ እርዱኝ በጸሎትም፣ እንዲሁም ውሻዋን በማፋለግ ና ያዘጋጀሁትንም ገንዘብ ለመውሰድ ብትመጡ ደስ ይለኛል የሚል አስተያየቱን ሰጥቷል ማለት ነው። ክብሯስና ክብሯም፣ ተመልካቾቻችን መረጃዎችን ወደ እናንተ በማድረስ ገዚያ ሄንዱ ላይ የካሜራ ባለሙያችን እንደዚሁ ቢቂላ ተስፋዬ ከእኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።